ስለመጣሱንም ለማናገር ሞክራለሁኝ። ጋምን ግንኙነት የለህ የሚባል ወሬ ሰሜ፣ እነሱ ወይ ጉድ ያሉትን በልና ናና ያለው ብጤ መጣብኝ። እኔ የሚገርመኝ ነገር ዛሬ ደግሞ ምን ነው? በግድ አስታውሱኝ አልክ አንተ ልጅ ማለት ነው። ይህን ሁሉ ውሪ ሰብስበህ የመጣው ምን እንድናረግህ ነው? ምን እንድንልህ ነው? ምን አይነት በግድ አስታውሱኝ እኔ ስለዚህ ልጅ ምንም ላለማለት ሞክሬ ያለሁኝ በጣም ቆይቷል። ስለ ሀይሜ ሲያወራ ስለ ሀይሜ ስለ ሀይሜ ስለ ሀይሜ ሲያወራ በጣም ቆይቷል ና እኔ ስለዚህ ልጅ እስካሁን ምንም ነገር አላልኩም። ለምን እንደው ማንም መጥቶ በተፈራገጠ ቁጥር፣ ወይም ደሞ ማንም መጥቶ የሀይሚን ስም ባነሳ ቁጥር፣ ወይም ደግሞ ማንም መጥቶ በቃ በተወራገጠ ቁጥር እኔ እየመጡ ከእነሱ ጋር ጭቅጭቅም እንተረክም እኔ ሼም እየያዘ ይመጣ፣ አሁን አሁንማ ማለት ነው። መናገሩ ራሱ መጨቃጨቀ ራሱ የሆነ እያስጠላኝ ይመጣና ዝም ብየው ከረሙኝ። ጉድ አልቻልኩም የምር ጭራሽ ትላንትና፣ ብሎ ብሎ የሰፈሩ ውሪዎች፣ ውሪ ውሪ ውሪ ታውቃላችሁ፣ ውሪዎችን ሰብስቦ መጥቶ ጭራሽ የእሷን ስም ያብጠለጥላል ይበላል የረ በፈጣሪ እናንተ ግን፣ የወንድ ውሸታም አለ የወንድ አራስም አለ። ወይኔ ወይኔ ወይኔ እኔ ውሸትና ወሬ በሴት ልጅ ብቻ ይመስለኝ ነበር። ለካ በወንዶቹ ይብዛ ቶ አበስ ገበርኩ። የእውነት እኔ ወንድ ልጅ ወሬ ሲያወራ ሲዋሽ፣ በሀገራችን በባህላችን በጣም የሆነ ቀሚስ ለባሽ ነው የሚባለው። ታቃላጅ በሀገራችን በተለይ የወንድ ወረኛ፣ የሴት ወረኛ፣ የወንድ ወረኛ፣ የወንድ ውሸታም፣ የወንድ ሀሜተኛ እውነት ቀሚስ አልብሶት ነው የሚባለው በሀገራችን። ማለት ለምን የሆነ እያስጠላል። በቃ ይህ የሴት ባህሪ ነው ይባላል ና በጣም ነውር ስራ፣ ብልግና ስራ፣ የሚያስጠላ የሚደብር ባህል ነው በሀገራችን ላይ። የወንድ ወረኛ ማለት ነው ያው ስላችሁ፣ በሴትም ይፈቀዳል ማለት አይደለም፣ ግን ቢያንስ ይሻላል፣ ይሻላል። ቢያንስ ሰላም፣ ሰላም እንዴ ናችሁልኝ ውድና የተከበራችሁ የእኔ ቤተሰቦች የእኔ ፋሚሊዎች እንዴት ናችሁልኝ? በያላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝዝት ስፍትፍት ይበልልኝ፣ እንደ ምድር አሸዋ እንደ ሰማይ ኮከብ ይብዛላችሁ፣ ሰላማችሁ ከነ ቤተሰቦቻችሁ በሀገርም በውጭም ያላችሁ። ዛሬ እንግዲህ ስለዚህ ልጅ አንዳንድ ነገር ለን ነው ይሄ ልጅ ኦልሞስት ሳምንት ሊሆነው ነው። የሀይሚን ስም እያነሳ ይጥላል እያነሳ ይጥላል እያነሳ ይጥላል እያነሳ ይጥላል። በቃ ሀይሚ እንደዚህ ጓደኛ የነበረች ሀይሚ ፍቅረኛ የነበረች ሰባተኛ ክፍል ጀምረን ምናምን እያለ ኡ ይላል ሰሞኑን እና በቃ መልስ ላለመስጠት ዝም ብዬው ከቆይቼ ነበር፣ ግን ሌሎች ያው እየተነሱ መልስ እየሰጡትም ስለሆነ ዝም አልኩኝና ጨራሽ ደግሞ ዛሬ ቪዲዮ ሼር ተደርጎልኝ፣ ነው እና ገብቼ ሳይ የሰፈር ልጆች ሰብስቦ መጥቶ ከሀይሚ ጋ ግንኙነት የለውም እያላችሁ የምትሉ ሰዎች ይኸው የሚያቅሰው የምስክር ምናምን ብሎ ይሁን፣ በቃ ይሁን፣ እንትኖች ናቸው። ዝም ብሎ እንዴት ነው፣ በቃ ከሰፈር የአብሮ ኳስ የሚጫዋተው የእንትን ድሮኛ በካልሲ ምናምን ተጠቅልሎ ኳስ የሚጫወቱ ልጆች አሉ አይደለም ልክ እነዛ ሲጫወት አብረውት የነበሩትን ልጆች አምጥቶ ግንኙነት የላቸውም ለምትሉ ሰዎች በጣም ከእውነት የራቀ ነው። ስለዚህ ግንኙነት አላቸው ከሰባተኛ ጀምሮ ምናምን ምናምን ምናምን ምናምን ምናምን ምናምን እና ምን ይጠበስ እኔ ለምሳሌ ሰባተኛ ክፍል እያለሁ በጣም ብዙ የሚያውቁኝ ወንዶች ብዙ የሚያውቁኝ ጎረምሶች ብዙ ሚያውቁኝ ጓደኞች አብሬያቸው ስመላለስ የነብኩ አብሬያቸው ከሀምሳ ከስልሳ ተማሪ በላይ አንድ ክፍል ውስጥ ተምረናል። እና ታዲያ አሁን መጥቶ ያ ሁሉ ፍቅረኛ ነው ብለን እየታቃችኋለሁ እየታቃችኋለሁ። እና መልስ ልስ ሲጀመር ምን አለ ደግሞ ሀይሚ አስር ደቂቃ ወታ። አዎ ፍቅረኛ ማለት ግንኙነት እንዳለን ብትናገር እውነት ነው ምናምን ብትል ምናምን አረባካ። በነገሩ ሀይሚ አሁን ብታይ ራሱ ብታስታውሰ አይመስለኝም። ማለት የሆነ ሰውን የመናቅ ወይ ደግሞ ምናምን እንዳይመስላችሁ። ሰው በሰውነቱ ይከበራል። ማክበር ያለብንን ሰው እናከብራለን። መከበር ያለበት ሰው ደግሞ ራሱን የሚያስከብረው ራሱ ነው። ስለዚህ ሀይሚ በዚህ ሰዓት እኔ እንጃ። ሲጀመር ታቀህ ይሆን ወንድሜ የምታቀህ ራሱ አይመስለኝም፣ በነገራችን ላይ ታስታውሰማ። እናንተ አሁን እሷ ጥሩ ደረጃ ላይ ስላለች ታዋቂ ስለሆነች የሰው ፍቅር እንደ ምድራሸዋ ስለበዛላት ስለተወደደች፣ ስለፈመሰች አሁን ያም እየመጣ ፍቅረኛ ያም እየመጣ ጓደኝ ቡታጅራ ለ ሌላ ሴት የለም እንዲህ ቤተሰቦች እና ያን ጊዜ በቃ አብራችሁ ብትማሩም ባትማሩም መንገድ ላይ እያያ ድሮ ህልጅ ሆና መንገድ ላይ እያያችኋት ሁሉ እኮናችሁ። አንጌ የመጣችሁ ፍቅረኛነን የምትሉት እንዴ? እና ይቺ ልጅ ከስንቱ ነው ፍቅረኛ የምትሆነው? ምንድን ነው አሁን አንተ ምን ምን አድርጉልኝ ነው ምን ጥበሱልኝ ነው? እንኳን አይደለም አስር ደቂቃ ይቅርና አስር ሰከንድ ለእናንተ ጊዜ የላትም ሀይሚ። እየወጣችሁ ሲጀመር ደግሞ አታውቅም። እውነቱን እንነጋገር። ሰብስክራይብ ፍለጋ ከሆነ ሰብስክራይብ እናደርጋለን። እንዲያው የጨረቃ ፋሚሊ ነኝ ቤተሰብ ነኝ ሀይሜኑ የሀይሜ አድናቂ ነኝ ወዳጅ ነኝ ብለህ በፍቅር ብትመጣ የጨረቃ ፋሚሊዎች እግዚአብሔርን ያሳፍሩ፣ ማንንም ነው እየሄዱ ሰብስክራይብ የሚያደርጉት። ክፉ የሚሰራውን ሳይሆን ጥሩ የሚሰራውን ማንንም እነሱ እየሄዱ ሰብስክራይብ ያደርጋሉ። ሶ ለአንተ የሚነፍጉበት ምንም ምክንያት የለም። ከሀይሚና ከብሩኬ ብዙ መልካምነትን ጥሩነትን፣ በጎነትን፣ አብሮ ማደግን፣ አብሮ መብላትን፣ አብሮ መጠጣትን መተባበርን መተዛዘንን፣ ብሩኬና ሀይሚ በየቦታው እየዞሩ ለሰው ቻናል እየከፈቱ አይዟችሁ በርቱ እያሉ አብረው አንዳንድ ቪዲዮ እየለቀቁ አሳይተውናል። ስለዚህ እኛ ደግሞ ለአንድ ሰብስክራይብ ምንም ከኛ ስለማይቀነስ ሄደን ሰብስክራይብ እናረግሃለን። አሁን ግን የእሷን ስም አጥፍተሃል። ሰብስክራይብ የሚያደርግህ የማታገኝም ሀይሚን የነካ የለውም፣ በረካ ስለዚህ እሷን ስላማክ፣ እሷን ስላጠለጠልክ፣ የእሷን ስም ስላነሳክ ሰብስክራይብ አገኛለሁ ነው? ስህተት ነው። ምክንያቱም የሀይሚና የብሩክ ቤተሰቦች በሀይሚና በብሩክ የሚደራደሩ አይደሉም ነው። ተሳስተሃል። በጣም በጣም በጣም በጣም ሮንግ የሆነ ስራን የሰራው ትክክል አላደረክም። ሁለተኛ ነገር ደግሞ እንዲሁ ቢኖርህ እንኳን በዚህ ሰዓት ወጥቶ ማውራቱ ምንድን ነው ጥቅሙ ምንድን ነው ጥሩ እና የሄድክበት መንገድ የተሳሳተ ነው አላቅም ይህ ማለት ጨራሽ እኮ ወጣ ሚስጥር አለኝ የኔና የእሷ ላይፍ ቪዲዮ አለኝ ገለመሌ ገለመሌ ይኑርሃ ምን ይጠበስ እኔ እውነት ለመናገር እንደኔ እንደ ቃል ኪዳ እንደኔ አሁን ይሄ ልጅ የድሮ ፍቅረኛ ናት፣ የሆነ ቪዲዮ አምጥቶ ፖስት ቢያደርጉ ወይ ደግሞ ምንም ማለት አደለም ነው ምለው። ምን ጨነቀኝ? ያለፈ ህይወት ነው ያለፈ ታሪክ ነው እና ምን ይጠበስ ነው ምለው። እሱ እኮ ጭራሽ አሁን አስር ደቂቃ ቦታ አውልክ ነበር ብትል ቪዲዮን አላወጣም ነገር ግን መልስ አልሰጠችኝም። አውጣ እስኪ ምንም የሚፈጠር ነገር የለም ካለህ ማለት፣ ግን የለውም ሲጀመርም የለውም። ቤተሰቦች ሲጀመር የለውም። ግን እንደዚህ ሲል ውዶቼ እኛ እናቀታለን ወይም ደግሞ እንደዚህ አንዳንድ ኦዲንሶች ደግሞ ያቃሉ፣ ግን ለአዳዲስ ኦዲንስ እውነት ይመስላል። ይሄ ነገር ሲያወራ ወጥቶ፣ ስለዚህ መልስ መስጠት ደግሞ ክንፍ ክንፉን አፋፉን ማለት ግዴታ ስላለብን ተናገር። በቃ እንደዛ ነው። እና አርፈ ተቀመጥ ስርዓት ጥግህን ያዝ ሺ፣ ጥግህን ያዝ።